ቁርጠኛ እያለሽ ብንቀራረብ ቤስት ፍሬንድ ነው የምንሆነው። ወንድ ልጅ ደግሞ ቤስት ፍሬንድሽ ከሆነ ተራውን እየጠበቀ ነው ነው የትኛውም ወንድ ጓደኛች ሲሆን ተራውን እየጠበቀ ነው ተባልሽ ጋር ሳት ብሎች ስትሳሳችኝ። ስለዚህ እንደዚህ አይነት ሰዎች ለምን በዙሪያሽ ተሰበስብ ያለሽ ያሉት ይበቃሉ ነው ፍቅረኛ ካለሽ እኔ ቤስት አብሮሽ ያደጉ ችግር የለውም። ከልጅነትሽ ጀምሮ የሚያውቁሽ ኦር ባልሽን ከማግባትሽ በፊት የሚያውቁሽ ሰዎች ችግር የለውም። አንድ አንድ ሰከንድ ልምጣ መልሼ አልወጣም፣ ግን አውራ አንተ። እሺ እናት አለምሽ እሺ። አልወለድኩም ልጇን ልታጠባ ነው የሄደችው ይሉኛል። አራፈ ድንግል ማርያም ልጅ አልወለድኩም እኔ በወንድ ጸጋ ነው ደስ ነው የሚለኝ፣ ግን ኦልሬዲ ነግሪያቸዋለሁ ከእድሜ ከአስራ ስምንት በላይ ነው በወንድ አሁን ፎሎ መደራረግ እንችላለን። አሁን ፎሎ አድርግኝ፣ ችግር የለም፣ ፈቅጄልሻለሁ። አስቺ ምንድን ነው የምትለኝ ከስር እሺ ማነው፣ ቅድስት እስካሁን ፎሎ ላረግሽኝም። እሺ ለፊት አልመጣም። ያው አረኩክ ፎሎ ቅድስት። እሺ ሰርች አረኩሽ እኮ እነሱን ፊልም ዩቲዩብ ላይ ነው አይ የሆነ ኢኖሰንት የሆነ ፌስ ነው ያለሽ። አመሰግ የት ነው የተወለድሽው? ቀራንዮ መድኃኔዓለም። የምን ታውቋለህ? አዎ አዎ። የተወለድኩት ድሬ ነው ያደግኩት፣ እንትን ማለት ከልጅነት ጀምሮ ያደግኩት ቀራኒው ነው። መድሀኒዓለም ተወልጄ ነው የመጣሁት። ቀራኒው ጀለሶች አሉኝ አብሮን ዶርም የተማሩ እዛ ነኝ። ግን በህይወቴ አንዴ ነው መጥቼ የማውቀው። ቀራኒው ታሪካዊ ሰፈርኩ እንዴት አልመጣ ታሪካዊ ሰፈር ነው። አንድ ነው የመጣሁት። በአድ ኤክስፒሪየንስ አጋጠመኝ ተመለስኩኝ። ለምን መሰለሽ የመጣሁት 2014 ላይ ነው የመጣሁት በፈረንጆች፣ የዛሬ 12 ዓመት። እኔ ከዶርም ወጥቼ ቤት ተከራይቼ ስኖር ቲቪ የለኝም ነበረ። ስለዚህ የዓለም ዋንጫ የፍጻሜ ጨዋታ አርጀንቲና ከጀርመን ለማየት ዶርም ያለ አንድ ጓደኛዬ አልሃምዱ የሚባል ልጅ በጣም ምስኪን ደስ የሚል ቤተሰብ ያለው እኛ ቤት ደርና ታያለህ ብሎኝ ሄድኩኝ። 2014 እሁድ ነበር የዋንጫው ጨዋታ። ቅዳሜ እለት ነው ላይ የሄድኩት እነሱ ቤት። ከዛ እንደ አጋጣሚ ደግሞ ያን የረመዳን ወቅት ነበር። ከዛም በኋላ ሄድኩኝ፣ ቅዳሜ ሄድን ማታ ብላለኝ እነሱ ሲያፈጥሩ አብሬ የበላው። ከዛን ጠዋት ኳስ ልንጮት ወተን ኳስ ተጮተን፣ እጄ ላይ ምንም ብር የለኝም። እና የሱ ቤተሰቦች እኔ ሙስሊም እንደሆንኩ ነው የተሰማቸው፣ ብላ ጠጣላሉኝ። እሱም ረስቶታል። ቀኑን ሙሉ አንጀት ተጣብቆ እንዲዋልኩ ነው ምልሽ። ቀራኝ ወይ ነው ሰፈራችን አሰደቡት። ሙስሊም አዛን ሲል ልክ ሲደርስ እንዲ አንተ ለካ ሙስሊም ወረስተንህ አሉኝ። እና ብቻ ታዲያ ከቤተሰቡ ጋር ሚገርምህ ታይም ያሳለፍኩት፣ ግን ቀኑን እንዲ ወደ የተጣብቆ ስለዚህ፣ ከዛ በኋላ ይጃላ ቀራኝ ማይ ከዚህ በኋላ ኒጣራለሁ አንድ ቀን ብዙ ጀለሶች አሉኝ። ማን ማን አለው? ማቀጣሩ ታዋቂ ናቸው። እዚህ ላይ ላይ አንጠራልሽ ማ ስማቸው ነው። አሁን ለምሳሌ ሰለሞን፣ ወይ እኛ ሰፈር ነው ታዋቂ ሰለሞንም ወዶ አክተር ነው እርግጡ እሱ አሁን እኛ ሰፈር ነው። ይሁን እስቲ ይሁን። እዛ እዛ ነው ያደግሽው? ከሁለት አመት ጀምሮ። አሁን ምን ላይ ነው የምትሰሪው? እዚህ አርቱ ላይ ነው። የተጫኑ ፊልሞች አለኝ። የአርት ሰው አይደለም። አርት ብዙ አይገባኝም። ፊልም የማየው እንትን አይቼ ነው፣ ከቨሩ ነው ፖስተሩን አይቼ ሴቷ ቆንጆ ከሆነች ብቻ ነው የማየው። አሎና አንተ አለይም አለይም። አሁን ይቅርታ አርጊልኝና ድሮ ሰው ለሰው ምናምን እነ ማህደርን ምናምን ለማየት እናይ ነበር። ማህደር አሰፋ በጣም ክራሽ፣ በጣም ወዳታለሁ። ከዛን ሁለተኛው ላይ የማልዳ ኮከቦች ነው ምናምን ያሸነፈችው ልጅ ከና አበበ ባልቻ ጋር መስራት አልጀመረችም። እኔ እሱን አሁን አንድ ኤፒሶድ አየው ማንም ብያ ያለው ብዬ ተውኩት። ፊልም ለማየት ሴቷ ቆንጆ መሆን አለባት። ካልሆነ ጊዜ ዌስት ማድረግ ነው። የምር የሆነ ሰዓት ላይ እንደዛ ነበር የሚሰራው። እኛ አዎ፣ ለምሳሌ ሴቶች በተፈጥሮ ትወና አያቅታችሁም፣ መተወን ትችላላችሁ። ዴይ ቱ ዴይ አክቲቪቲያችሁ ራሱ የትወና ነው። አንቺ አሁን እዚህ ጋር እስቲ አልቅሽልኝ ብለሽ ታለቅሻለሽ። ራንደም ሴትን ማስገብቼ አልቅሽ ይበላት ታለቅሳለች፣ ትስቃለች፣ ማስመሰል አያቅታችሁም። የሚያቀታችሁ ቆንጆ መሆን ነው። እና አንድ ሴት ቆንጆ ከሆነች ባይ ዲፎልት አርቲስት ናት ማለት ነው። የኢትዮጵያ ፊልምም እንደዛ ነው አይደል? አብዛኞቹ ሴቶቹ ቆንጆች ናቸው። አብዛኛው ሴቶቹ እኮ አሁን ቆንጆ ሆናል። መምረጥ አልተሳነ። በጣም ብዙ ሴት ቆንጆ ሆኗል ሳይሆን፣ አብዛኛው ሴት ባለጌ ሆኗል በሚለው ቢስተካከል ቲክቶክ ላይ አይቼ ነዋል። ቁንጅናቸውን እንጂ ውስጣቸውን ባህሪያቸውን አላውቅም። ያ ቆንጆ ናቸው፣ ግን ቁንጅናቸው ወደ ብልግና ወስዷቸዋል። ወደ ብልግና ወስዷቸዋል ስልሽ ቲፒካል የሚፈልጋቸው የሆነ ግሩፕ ነው። የሆነ አንተ ጥናት ጥናት የስ ብዙ አይቻለሁ። ሮባ እንዴት ነህ? ካየሁት ነገር ምንድነው በጣም በተለይ አሁን ቲክቶክ ላይ ፌመስ ከሆንኩ በኋላ ያየሁት ነገር ወንዶች፣ ኤክስፒሪንስ የላችሁም። የኢትዮጵያ ወንዶች ላይፍ እየኖረን አይደለም። እኔ አሁን በዚህ አንድ አመት ውስጥ ነው በጣም ፌመስ የሆንኩት። ከዛ በፊት ምንም ፓርቲ የማድረግ ላይፍ የለኝም። በጣም ግሮሰሪ ላይ ጃምቡ ምናምን ጠጥተ ነው መገበው እና በየክለብ የሚደረገው በየአንዳንድ ቦታዎች የሚደረገው በየመዝናኛው፣ በየላውንጁ፣ በየምናምኑ ወንድ ልጅ ኤክስፒሪንስ የለንም። ሴቶች በጣም ብዙ ኤክስፒሪንስ አላቸው። በጣም በጣም ኢትዮጵያ ውስጥ እና ያንን ኤክስፒሪያንስ የሚያሳልፉት ደግሞ ከተወሰነ ግሩፕ ጋር ነው። እና አሁን ያየሁት ነገር ምንድነው ብዙ ሴቶች አዲክትድ ሆነዋል ሲጋራ ላይ፣ ዊድ ላይ፣ መጠጥ ላይ ብዙ ሴቶች የቀን ውሎ የላቸውም ማታ ነው የሚዝናኑት። እና ኖርማል ሆኗል። ማታ አሁን አንድ ሴት አምሽታ እስከ ዘጠኝ ሰዓት ስምንት ሰዓት ቤተሰብ ምንም አይልም። ቬፕ ሙድ ሆኗል። ማታጨስ የለችም፣ ቬፕ ብቻ። ኤቭሪቲንግ ማትሰከር የለችም። አብዛኞቹ አሁን ወንድ፣ ብዙ ወንድ ቬፕ ምንድነው ብትዩ አያውቅም? ብዙ ወንድ የት በልታል ምግብ ምናምን ብትዩ ሴም ሴም ሃውስ ነው የዞረዛ ሰንበሩን። አንድ ስጋ ቤት ደንበኛ ይሆናል ወይ ሰንበሩን፣ ወይ ምናምን ይበላል። ሴቶች ብዙ ሎኬሽን ያውቃሉ፣ ኢትዮጵያን በመዞር እኔ አሁን ድሮ ተማሪ እያለሁ በጣም ነው የሚከብደኝ አይሮፕላን ትኬት ስምንት ሺ አምስት ሺ አውጥተሽ ሌላ ሀገር መሄድ። አሁን ብዙ ሀገር ያልሄደች ሴት የለችም መቼም፣ በመኪና አትሄድም፣ በፕሌን ነው። እና ከወንዱ ይልቅ ኢትዮጵያ ውስጥ ሴቱ ኤክስፔሪንስ ነው። ኢዝሊም ደግሞ እንትን ነው ቲክቶክ ላይ ሴት ልጅ እየዘፈነች እየጨፈረች መቶ ሺህ እንደቀልድ ሁለት መቶ ሺህ ትገባለች። ፕሪቪሌጅድ ናቸው ሴቶች። ገጠራማው አካባቢ ነው ሴቶች ተጨቁነው የሚያዙት እንጂ ላይክ ለብዙ ነገር ለመማርም ለምንም ከኋላ የሚቀሩት እንጂ አዲስ አበባ ውስጥ በጣም ሴቶች ፕሪቪሌጅድ ናቸው። በዚህ ያለ መጠን ካጠናክ ለከራከረ አልችልም። ግን አንዳንዴ በዙሪያ ያለውም ነገር ይወስኗል። በዙሪያ ያለው ነገር ሲሆን ኤቭሪቲንግ አሁን ከወንድና ከሴት ስራ የሚያገኝ ከምታያቸው አንጻር አሁን በዙሪያ ከአብዛኞቹሁን ድርጅቶች ውስጥ ለመቀጠር ማን ያገኛል ስራ? ወንድ ልጅ የስምንት ዓመት ኤክስፒሪንስ ይጠየቃል። ሴት ልጅ አንድ ዊቺዝ የሴቶቹ መጥፎ ነው እያልኩኝ፣ ሴቶቹ ባለጌ የሆነ ነው አይደለም ያልኩሽ። አንዳንድ ስልጣን ላይ ወይ ደግሞ ገንዘብ ያላቸው ሰዎች ባለጌ ስለሆኑ ስድ ስለሆኑ፣ አሁን እኔ ስራ ልቀጠር ስሄድ ስድስት ዓመት ኤክስፒሪንስ ትጠየቃለሁ። አንቺ ግን አንድ እራት ትጠየቂያለሽ። እራት ብንጫወት ብን ብንበላ ይባላል። ክብቶሻል ስጋ ቤት አስተናጋጅ ስቶኝ ወይ ደግሞ የሆነ ቦታ አስተናጋጅ ስቶኝ፣ ወንድ ከወንድ ሰው ፊት ያኮሳል። እኔ ወንድ ሲያስተናግደኛ ሉድም ይላል ሰው ጀርባውን ያዞረበታል። ለሴት አስተናጋጅ ያለውን ጥሎ ይወጣሉ። ሜቢ ወንዱም ሴሰኛ ስለሆነ ይሆናል። ግን ግን አዲስ ጭንቅላት ላይም የተሰራ ነገር ነው። አብዛኛው ነጋዴ ማለትም የሆቴሉ ባለቤት የሚሆን የማንኛውም እንትኖች ድርጅት ኦነሮች ጭንቅላታቸው ላይ የተሰራ ነገር ነው። እነሱ ናቸው ከስተመር ያስለምድ ያ ሪሴፕሽንም ስትሆኝ ወንድ አይሆንም። ብዙ ጊዜ ሴት ነው የምትሆነው። ሱቅም መሸጫ አንቻሁን ወርቅ ቤት ቢኖርሽ ብር ቤት ቡቲክ ቢኖርሽ ሴት ነው የሚቀጥረው ወንድ አይቀጥርም። ቅድም እያልኩኝ ነበረ። ዛሬ የገባሁበት ላይ የገባሁበት ትልቁ ሪዝን የሆነ ልጅ አይተሹ ሊሆን ይችላል። አዝራኤል ነው የሚለው ስሙ። በጣም በህይወቱ ብዙ ሎስ አጋጥሞት መጨረሻ ላይ ሁን ክራሽ አድርጎ ራሴን ላጠፋ ነው ምናም ብሎ ፖስቶ ሆነ ዲት አርጌለት ልጁ እንትን ተምሮ ስራውን አጥቷል። ላፕቶፕ መቶ ሺህ ብር ተበድሮ ተቃጠለበት ሳይመልሰው። ላፕቶፕ ራሱ ተበላሻ። ጋራጅ ስራ ጀምሮ አጣ ሚስቱ እንትን ፍቅረኛውን አጣ፣ ጓደኞቹ አብረውት ያሉት ተለይተዋል። አካውንት 30020 የደረሰ ቲክቶክ ነበረው ባን ተደረገበት። ብቻ ኔ ሳየው አንጀቴ ነው ስብስብ ያደርገን ኢንቦክስ ሄጅ ያዋራውት፣ ከዛም ቪዲዮ ሰርቼ እሱም ቪዲዮ ሼር ኮፒ ሊንክ አስደርጌ ልጁን ለማስረዳት ነበር የገባውት። ስገባ አወራለሁ ስለ ወንዶች ስለ እንደዚህ አይነት ጥቅም አንድ ሰው 400 ነው 300 ሰው ነው ቁጭ ብሎ ሲይ ነበረው። ከዛ ሲሆነች ሴት መታ ገብታ ስጨፍር ጊት ስታሳይ፣ አንድ ሺህ አምስት መቶ ሰው ገባ። ምልልሽ ነው ይሄ። ኮሚኒቲ እንደ ኮሚኒቲ ራሱ ነገር አይወድ። ለመተጋገዝ ለመስራት አይሆንም፣ ለዝሙት ነው የሚሆነው ወይ ደግሞ ለጥል። አየር ላይ ናቸው። አሁን ተነስተሽ አንቺ ቅድስት እዚህ ጋር ተነስተሽ አታረቢ እንጂ ብታፈነድጅ አንድ ሰው ይገባል። አየር ላይ ነው ሰው ለመግባት እና ሜቢ ሴቶቹ እንደዛ እንዲሆኑ ያደረጉ ኮሚኒቲው ነው ነው የምልሽ። ገብቶሻል? አሁን ኢትዮጵያ ውስጥ ሴተኛ ዳሪ ነበስቷል ወይ ኤሪ እንዲ ያረጋል ምናምን ስንል ያንን እንድታረግ ወይ ደግሞ እንደዛ ሰርቼ መኖር እችላለሁ ብላ እንድታስበ ያረጋት ማን ነው? ኮሚኒቲው ነው። ኮሚኒቲው ደግሞ ያንን እየፈቀደ አት ደ ሴም ታይም ደግሞ ጀጅመንታል ይሆናል። ገብቶሻል? ማየት እየፈለገ አሁን እኔ እርዱኝ እያልኩኝ እስክሮል ያደረገ ሰው ልክ እዚህ ጋር አንድ ሴት ገብታ ቂጣን ስታፈነድጅ እዛው ቅርት ብሎ ያያል። ገብቶሻል ስለሚፈልገው እዛም፣ በነጋታው ደግሞ እራሱን ለማሳመን ራሱ ኃጢያተኛ እንዳይባል ደግሞ እከሌ ምን አይነት ባለጌ ልጅ ነው እከሌ እኮ ባለጌ ነው እንዲያርጎን ይላል። ቁጭ ብሎ አይቶ ማለት ነው፣ ተመስጦ አይቶ። ስለዚህ አሴ ኮሚኒቲ ነው ችግር ያለው አይቶ ከጨረሰ በኋላ እንዲ ኮሜንት ላይ መጥቶ ይሳደባሉ። በጣም ስልሽ ቅድም ግራ የገባኝ አሁን እኔ እና አንቺን አሁን እያየን ነዋ። አሁን አንቺ ስገባ አንድ ሺህ ምናምን ሰው አንድ ሺህ አንድ መቶ ሰው አሁን ቀንሶ ስምንት መቶ ሰው አለ። ሰው ደብሮት ወሪያችን እስክሮል አድርጓል። ጥሩ ነገር እያወራን ስለሆነ እየተመካከርን ስለሆነ እስቲ እንጨቃጨቅ፣ እንጣላ፣ እንሰዳደብ ወይ ደግሞ አንቺ ተነስተሽ ደንሽ ሁለት ሺህ ሰው ይገባል ከዛስ በኋላ ምን ይላል መሰለሽ አንቺ ቤተሰብ የለሽም ይላል ቅድም ጥሩ ነገር ስታወሪ እስክሮል ያደረገ መጥቶ ስትጨፍሪ ከተዝናና በኋላ ማየት የሚፈልገውን ካየ በኋላ አንቺ ቤተሰብ የለሽም እንዲህ እንዲህ ምናምን ብሎ ይሰድብሽና ስክሮል አድርጎ ሌላ ጋር የት ነው የሚሄደው ሌላ ቂጥ የሚታይበት ቦታ ነው እና ሶሳይቲው እንደ ሞን አካውንት ላክልኝ የቻልኩት ላክል እሺ፣ አንተ እሺ፣ አዋርቸው አካውንቱን አላስቀምጠም፣ እናስቀምጣለን። ከቻላችሁ ግን አካውንቱ የዛሬን ፖስት ሼር አድርጉት፣ ብዙ ሰው ጋር እንዲደርስ ልጁንም፣ ሄዳችሁ ጀስት ቃል ብቻ ያበረታል። አካውንቱ ቢቀመጥ አሪፍ ነው የሚመስለኝ። እኔም የቻልኩትን አካውንቱን አላናገርኩትም። ልጁ ልጁ ምን መሰለኝ፣ የፈለገው ስራ ነው የፈለገው፣ መስራት ነው የፈለገው

ስለዚህ ቀላል ነው። አንድ ሺህ ሰው አሁን እዚህ ሰባ መቶ ሰው አለ። አንድ ሺህ ሰው መቶ ብር ለአንድ ቀን ምናጠፋት ልትሆን ትችላለች። መቶ ብር አንድ ያዋተን አንድ ሺህ ሰው ስንሰጠው ስንት ይሆናል? መቶ ሺህ የላፕቶፑን ዕዳ ይከፍላል ማለት ነው። ድጋሚ መቶ ብር አዋተን ስንሰጠው ደግሞ መቶ ሺህ የራሱን ፒሲ ይገዛል። አሪፍ ስራ እየሰራበት ነበረ ይመለሳል ማለት ነው። እና ከወንድ ልጅ በጣም የሚያሳዝነኝ በጣም በጣም በጣም በጣም ተቸግሮ ተቸግሮ እራሱን ማጥፋት ደረጃ ሲደርስ ነው የሚያወራው እንጂ በዛ ሁሉ ችግር ውስጥ አያወራም። ሴት ልጅ ግን ጀስት ደበራታ መታ ቬንት ታደርጋለች። ቬንት እንደማድረግ ደግሞ ቀላል እንዴ ልበልሽ፣ ቀለል የሚያስደርግ ነገር የለም። እሱን ነው ልል የፈለግኩት። ብቻ ልጁን ብናግዘው ደስ ይለኛል በጣም እንዲሁም ሌላ እኔ ሰማሁ፣ ትናንት ተናድጄ አንጀቴ ቆስሎ ቀበጥነኝ ነው ያልኩት። ለምን ሊቨርፑል ነው ያናደደኝ ትናንት። 200 ብር ቻሌንጅ እንጀመር ያልኩና አ ከዛ ዛሬ እሱ አዎ ይጀመር ይጀመር። የኔ ሀዘን ምንድነው ቀብጪ እኔ ሳላኳስ ኳስ ጠለዛል ጠለዘ። ዲፕሬስድም ሆኖ እርግጥ ያዝናናልኳስ ግን፣ ሰው ሪል ላይፍ ዲፕሬሽን ያጋጠመው እኔ ደግሞ በእንደዚህ አይነት ነገር አልፌ አይዞ ያለኝ ሰው የለምና አንዳንድ አይዞ መባል ራሱ ትልቅ ነገር ነው። አዎ እሱ እውነት ነው። የሚደግፍ ሰው ትከሻ የሚነካ ሰው ያስፈልጋል። የስ የስ ብዙ ጊዜ የምለው ሰው አትግደሉ እንጂ ወንዶች፣ የሰው ደም ብቻ እጃችሁ ላይ አይኖር እንጂ እንዴትም አድርጋችሁ ገንዘብ ስሩ፣ ገንዘብ አምጡ። የምሬ ነው የምላችሁ አሁን ሀያ ዓመታችሁ ሀያ ሁለት ዓመታችሁ ላይ እንዴት ነው ሀብታም መሆነ ብላችሁ አትጨነቁ። እሱ አንድም እየገደላችሁ መሄደው ግን ለመስራት ሌሊ ለመስራት ሞክሩ። ከዛን ገንዘብ ሲመጣ የምታስቡት ነገር እንዳለ ይመጣል። እንዳለ ነው። የወንድ ልጅ ትልቁ አስተሳሰቡ ደግሞ ቆንጆ ሴት ማግባት የብዙ ወንድ ቆንጆ መኪና መግዛት፣ ቆንጆ ቤት መግዛት፣ እናቱን ማሳከም፣ እናቱን መጦር፣ ገንዘብ ሲኖራችሁ ይመጣል። ሁሉም ሚስቱ ነው። ደላላርጉና፣ ስሜታችሁን ገደብ አርጉት፣ ቀንሱ። በቃ ሴት ያምራሃላ፣ ሴት ሄደ፣ ከሴት ጋር መተኛት ያምራሃል፣ ቆንጆ ሴት ዴት ማረግ ያምራሃል። ለሷ አሁን ስንት የሚጋብዛት አሁን እኔ የኪዲን ጀርባ አላቅም፣ ሜቢ ቆንጆ ስለሆነች፣ ግን ብዙ ወንዶች ይፋለጡብሻል ብዬ አስባለሁ። እና ኔ አሁን ሳይኖረኝ ኪዲን ለማስደሰት ያለኝን የሌለ እየተፍጨረጨርኩኝ፣ ከኔ በላይ የሚያረግላት አለ፣ እኔ ልትወደኛ ትችላለ። ስለዚህ አሁን አትሞክሩት ያንን ነገር ገንዘብ በጊዜው ሲመጣ ታረጉታላችሁ። ገንዘቡ ሲመጣ ቁማር አትጮቱ፣ ያለፋችሁበትን ለመብላት አትጣሩ፣ እሱ ነው የሚገድላችሁ። አሁን ቁማር በጣም ብዙ ሰው እየገደለ ነው፣ አትጮቱ ቁማር ያልሰራችሁበትን እዛው ነው የሚጠፋው። እኔ አሁን ነው እንጂ ቨርችዋል ጌ ምናምን ተብሎ ቫይራል የወጣው የዛሬ አምስት አመት ነው አራት አመት ክሬዚ ሮኬት የሚል ነበረ ሀበሻ ቤት እና እንትን ግማስ ላይ አስገባል ንበለው እየመሰለኝ አንድ ቀን አስራ ሁለት ሺህ ብር ተበለው በአንድ ቀን ደሞዜ ስምንት ሺህ ብር ሆኖ፣ አስራ ሁለት ሺህ ብር የቆጠብኩትን ተበለው ነዘረኝ፣ ነው የምልሽ የመጀመሪያ ፍቅረኛ የሰጣት እራሱ እንደዛ አልነዘረኝም። ፕሬስዶም አስሬ ደግሞ ስልኩ ነው ያለው ይመለስ ሲሆን ፌክ ነው በለኝ ህልም እየመሰለኝ ከዛን እርግጥ ታርጌታ ኩታው ኮምፒውተር እንዴት ታሸንፋለን ካልኩሌተርን አሁን መቶ ሲደመር መቶ ሁለት መቶ አንተም ስለምታውቀው ልመልስ ትችላለን። መቶ ሲባዛ በሦስት መቶ ሀያ ስድስት ምናምን ብትባል ቶሎ አይመጣልም ጭንቅላት ላይ ካልኩሌተሩ ግን ያውቀዋል። ኮምፒውተር ያውቃል፣ አትሸውዶም ኮምፒውተር። ዶሮ ባሳለፈ እድል ነው እድል። ከኮምፒውተር ጋር ደግሞ እድል የሚባል ነገር የለም ብሳደብ ቅር ይልሻል፣ ቅድስት? ችግር የለው። ቢቲሴንት የምትባለው